በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። እጅግ የተወደዳችሁ ብሩካን የእግዚአብሔር ልጆች፣ በጌታችን በኢየሱስ ክርስቶስ ፍቅር የተወደዳችሁ፣ በዘላለም ሀሳቡ ከሞት ወደ ህይወት ከጥፋት ወደ ክብር የተመለሳችሁ እግዚአብሔር ልጆች ዕዳ በደልን መስቀላ ሲከፍል ወረቃ የተከፈተልት ዳን ህዝብ ያደረጋችሁ የእግዚአብሔር ልጆች ተብላ ትጠሩ ዘንድ አብ እንዲህ ያለው ፍቅር የሰጣችሁ ሁላችሁ ሰላም ለእናንተ ይሆን። እንደምንቆያችሁ ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። የሚያስተምረን የሚያገለግለን የሰማይ አምላክ የተመሰገነ ይሁን። እንግዲህ አንድ ካህን ሁለት እግራቸው በስኳር ዲያቤቲክ በመሆን የተቆረጡ አባት ካህን ቤት ተቀምጠዋሉ። እናሳቸውን እናግዛለን፣ እናቋቁማለን ሮጦ የሚያድሩ ቀድሶ የሚያድሩ ቤት ተቀምጠው በጣም ያሳዝናሉ። በረከታቸው የደረሰን እሳቸውን እናገለግላለን። እሳቸውን ለመደገፍ የምትፈልጉ 9114138 ስልክ ላይ አሳውቁኝ። ቅድስት ሀገር ኢየሩሳሌም ደግሞ ለአስር ቀን ጉባኤ ጉዞ እናደርጋለን። ጌታችን ልደት ለገና ገና ሁለት ቀን ሲቀረው እንሄዳለን። አስር ቀን አስር ምሽት አድረን እንመጣለን። እግዚአብሔር ጋር ቤተሰቦቻችሁን፣ ወላጆቻችሁን መላክ እናንተን ቤት የምትፈልጉ እንዲሁ ያሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ የምንማረው ታላቅ ነገርን የምትናገር ምላስን እናበረታታለን የሚል ቃል ነው በመዝሙር 112 ላይ ቁጥር ሶስት ላይ የተጻፈ መልእክት ነው። እንግዲህ በዚህ መልእክት ውስጥ ምንድን ነው የምናየው? ምላስ የምላስን ተግባር ወይም የአንድበትን ተግባር ነው። አንድ በት ታላቅ ነገር ስትናገር ትበርታታለች ማለት ነው። እናበርታታለን የሚለው ጸሐፊው፣ ታላቅ ነገር የምትናገረውን ምላስ ነው። የምትረግመውን አይደለም። ሰውንም ራሷንም የምትረግመውን ምላስ ሳይሆን ራሷንም ሰውን የምትመርቀውን ምላስ ነው። ከዚህ ቀደም ታስታውሱ ከሆነ ራሳችሁን መርቁ ተባብለን ተነጋግረናል። ለብዙ ዘመን ራሳችንን ስንረግሞ ይኖር ነው። አፈር በበላህ እንለዋለን። ውሸታችን እንውግን እንወደዋለን ግን በአንድ በታችን ግን ክፉ ስንናገር በራሳችን ላይ ድንጋይነሽ የሞት ክነህ መፈጠር አልነበረ ሞት ይገባኛል። ልክ አይደለም። እኔ ምንለ ማረባሴት ነኝ ማረብ ማልጠቅም ወጣት ነኝ ብለን ራሳችን በጣም መጥፎ አድርገን መጥፎ መልክ አድርገን እግዚአብሔር የሰራውን የገነባውን ማንነታችንን በመስቀሉ ስራ የተገነባውን ክብራችንን አጣጥለን የምንናገርበት ዘመን ነበረ። ለምሳሌ አንድ ነገር ማድረግ ሲያቅተን፣ እኛ ደደባ ልንሆን አንችልም። ያቃተው ሰው ነው የምንሆነው። መልሰን ደግሞ እንሞክራለን። አንድ ነገር ሞክረን ካልተሳካ የሚሞክር የሚተጋትጉ ትጉህ ሁሌ ሞክሮ ላይሳከለት ይችላል። እሚተጋ ትጉህ እንጂ የማይሳከለት ጨለማ አይደለን። ራሳችንን አንድ ነገር ሆኖ አንድ ነገር ፈልገን በዛ ልክ ባላገኘነው ቁጥር ክርስቶስ የሞተውን ሰውነታችንን የሞተለትን ማንነታችንን ረግመን አጥላልተን ለራሳችንን እነግረዋለን። ስለዚህ መንፈሳችን በውስጣችን እየሞተ የመንፈስ ሞራላችን እየደከመ እግዚአብሔር ፊት የመቆም አቅማችንን እያጣን ኢቭን የመጸለይ በእግዚአብሔር ፊት የመሆን ፍላጎታችንን ሁሉ እያጣን እንመጣለን። ምክንያቱም ያለመፈለግ ስሜታችንን አዳብረን ነው የምናድገው። እና እንግዲህ ራሳችንን በዚህ ልክ ስንኮንነው ነው የምንኖረው። ብዙ ድርሰቶች ራስ ላይ ልክ ያልሆኑ ጽሑፎች የተጻፉላቸው የጻፉ ብዙ ደራስቲያን ደራሲያን ያላሉ ስለ ብዙ ፈላስፎችም አሉ፣ ራሳቸውን ዋጋ ቢስ እንደሆኑ አድርገው የሚያስቡ በሰውነታችን መልካም ነገር ላይኖር ይችላል። ግን ከሰማይ ከእግዚአብሔር የተሰጠን በጎ ስጦታ ደግሞ እኛን መልካም አድርጎናል። የአባቴ ብሩካን ብሎ የጠራው እኛን ነው። በቀኙ ከሚያቆማቸው ሰልፈኞች መካከል እኮ ተስፋ ያለን እኛን የአባቴ ብሩካን ተብለን የተጠራን እኛ የተረገምኩ ነኝ እማረባለኝ፣ እማልጠቅም ነኝ ብለን አንደበታችንን በክፉ ቃል እናበረታ እንሞክራለን። ያ በህይወታችን ደግሞ በጣም ብዙ ነገር እንዲያዝብን አድርጎናል። ይሄ እንግዲህ ተመልከቱ፣ አንደበት ምን ያህል በህይወት ላይ ተጽዕኖ እንዳለው የሚያሳይ ነው። ሰዎችም ላይ ደሞ ከራሳችን አልፈን ሰዎችም ላይ መጥፎ ቃላትን እናወጣለን። በቃ ሲሰማን የምንናገር በጣም ብዙ ሰዎች አለን ሲሰማ ማለት ከክፉ ልባችን ሀሳብ ሲወጣ ያንን ሀሳብ በአንድ በታችን ተቀባብለን የምናወጣ ብዙ ሰዎች አለ። በዚህ ምክንያት የምንወዳቸውን ሰዎች አጣን፣ የእኛ የኔ የምንላቸውን ሰዎች አስቀየምን። ታቃላችሁ ምላስ ይወጋል። ወቅተን የጣል ናቸው ብዙ ሰዎች አሉ። ከዛ ብቻችንን ቀርተን ትዳራችንን ፈተን ቤተሰቦቻችን ተበትነው ጓደኝነታችን ፈርሶ ተንዶ ያን የመሰለ ውብ የነበረው የፍቅር የቤተሰብ የጓደኝነት ህይወታችንን ተበላሽቶ አግኝተናል። በአንድ በታችን ምክንያት ተናግር ያስቀኝ አልታረቃለች የምንል አንዳንዴ ንግግራችን መታረቅ የማይችል ሰው ልብ ውስጥ ይገባል። የሚያምር ሰው ልብ ውስጥ ይገባል። በዚህ ምክንያት ሰዎች ልናጣቸው እንችላለን። ስለዚህ አንድ በት ቅዱስ ያዕቆብ እንደተናገረው እሳት ነው ትልቅ ጫካን የሚያቃጥል እሳት ነው። በአንድ መት ምክንያት ሀገር ከሀገር ጋር ጦርነት ይከፍታል በአንድ መት ምክንያት ሁለት መሪዎች ተቃሽተው በሁለት መሪዎች ንግግር ሀገር ትዋጋለች በአንድ መት ምክንያት ጀርመን ሂትለር አይሁዶችን በጣም ይጠላ እንደነበር ታውቃላችሁ ብዙ አይሁዶችን በሚሊዮን የሚቆጠሩ አይሁዶችን እስከ ስድስት ሚሊዮን በላይ አይሁዶችን በአውሮፓ የገደለ ሰው ነው እና ምንድን ነው መነሻው መሰላችሁ ጀርመን እንድትሸነፍ ያደረጋት የአይሁዶች ሴራ ነው ብሎ ስለሚያምን ነው። በጦርነት የአይሁዶች ሴራ ጀርመን እንድትሸነፍ አደረጋት የሚል ንግግር አዳምጦ ነው። ምንም የማያውቅ ሰው፣ ጤነኛ የነበረ ወጣት ሰዎች ከራሳቸው የልብ ሀሳብ አምጥተው የተናገሩትን ንግግር ሰማና አመነ። ስለዚህ የእስራኤልን ልጆች፣ የቅዱሱን ያዕቆብን ልጆች ገድሎ ለመጨረስ ሰይፍ አነሳ ማለት ነው። የሰው አንደበት እሳት አቀጣጠለ። በሱ ልብ ውስጥ በጣም ብዙ ህዝብ አለቀ። በጣም ብዙ ትውልድ ተፈጀ። አንደበት እሳት ነው፣ ትልቅ ጫካን ያቃጥላል። እግዚአብሔር ልጆች፣ ስለዚህ መልካም ነገር የማትናገር አንደበት ዝም ማለት ነው ያለባት፣ ዝም ማለት ነው ያለባት። ይሄ በመላክቱ የመላክቱ ጉባኤ ፖሊሲ ነው። ይሄ ለምሳሌ ቅዱስ ዘካርያስ የሚባለው ካህን እያጠና መላኩ ቅዱስ ገብርኤል ተገለጠለት። በሉቃስ ወንጌል ምዕራፍ አንድ ላይ መላኩ የሚናገረውና ካህኑ የሚናገረው በጣም የተለያዩ። መላኩ መልካም ቃል ይናገራል። ካህኑ ግን መጥፎ ቃል ይናገራል። መላኩ እግዚአብሔርን ሰጭነት ይናገራል። ካህኑ ግን ሰው ካረጀ በኋላ አይወልድ የሚላል። ዲዳ ትሆናለች። ክፉ የሚናገር አንደበት መሆን ያለበት ዲዳ ነው። ከዚህ በላይ እንዳትናገር፣ ከዚህ በላይ እንዳታጠፋ ከዚህ በላይ በንግግር እንዳትበድል እንዳትናገር፣ ትሆናል ዲዳ ትሆናል። ልጅ ተወልዶ እስክታየ ድረስ አንደበት ይዘጋላሉ። መልካም የማይናገር አንደበት ባይናገር ይሻለ፣ ባይናገር። አንድ የሀገራችን ታዋቂ ሙዚቀኛ ታዋቂ ታዋቂ ነው እና አንድ ኢንተርቪው ይሰጣል በሰማንያዎቹ አጋማሽ ላይ እና ጋዜጣ ላይ ነው የማነበው። እና ኢንተርቪው አልተወደደም። ንግግር አይችልም። በጣም ድንቅ ዘፋኝ ነው ሲዘፍ፣ ንግግር ሲናገር አምርበት ምን አለበት፣ ብዙ እንደሚያውቅ ሰው ዝም ቢል ብለው አስተያየት አይቻ አንብቤ ያለሁ። ዝም ቢል አዋቂ ይሆናል። የበለጠ እናገራለሁ ብሎ ከሚያበላሽ፣ አንደበት ጥንቃቄ ይፈልጋል። እንኳን አንደበት በት የውሃ ቆጣሪ እንኳን ቆጣሪ ያለው በደንብ ልንቆጣጠር ይገ በዛ ልክ ደግሞ የምናበረታታው አንድ በት አለ። ዛሬ አሁን በትምህርታችን የምናነሳው አሁን እንደተባለ ታላቅ ነገር የምትናገርን ምላስ እናበረታታለን። እግዚአብሔር ትልቅ ነው የምትል ምላስ ትብዛ። እንዲህ የሚል መዝሙር ይብዛ። እግዚአብሔር ይችላል የሚል ሕዝብ ይብዛ። እግዚአብሔር ያድናል የሚል ሕዝብ ይብዛ። እግዚአብሔር የድሆች አባት ነው ቅርብ ነው የሚል አገልጋይ ይብዛ። ታላቅ ነገር የምትናገር አንደበት ትበረታታ፣ ትደቀፍ፣ ትደመጥ። እግዚአብሔር ልጅ ንገራችሁ። አሁን እናንተ በእኛ ፕላትፎርም ላይ ስልጣን አላችሁ። እኛ በምን ዘን በምንሰብክበት ሚዲያ ላይ ከፈለጋችሁ ልዘጉን፣ ከፈለጋችሁ ልትከፍቱን ትችላለን። ትልቅ ነገር የሚናገሩ አንደበቶችን አበረታቱ። ስለ እግዚአብሔር ቅዱስነት ውበት፣ የሚነግሯችሁን አንደበቶች አበረታቱ። ውስጣችን ያለውን ጨለማ ጥርግ አድርጎ የሚወስድ ብርሃንን የሚሰብኩ ሰባኪዎችን አበረታቱ። ደካማነታችን እንዲጠነክር፣ አንካሳነታችን እንዲቀና የሚሰሩትን አንደበቶች አበረታቱ። ተደንቃችሁ አትለፉ፣ ተባበሩ። እግዚአብሔር ልጅ፣ ታላቅ ነገር የምትናገር አንደበት የተባረከች ናት። አንደበት ይቀድሳል። አንደበት የሰውን ህይወት ይቀይራል። አንድ መነኩሴ አንድ መነኮስ ነው የኔን ህይወት የቀየረው። አንድ መነኮስ፣ ዛሬ በሕይወት የሌለ ድክም ያለ መነኮስ። አንድ ቃሉ ህይወቴን ይቀየር። አንድ ህበት ሰውን ይቀይራል። የሰውን መንገድ ይቀይራል። የሚቀይር አንድ በት ይኖራችሁ። ሰው ክፉ ሲያወራ መልካም ተናገሩ። ሰው ተስፋ ሲቆር ተስፋን ተናገሩ። ሰው ስለ ጨለማ ሲያወራ ስለ ብርሃን ተናገሩ ስላለመሻገር ሲያወራ ስለመሻገር ተናገሩ። ታላቅ ነገር የምትናገር አንደበት ይኑራችሁ። እግዚአብሔር ልጆች እግዚአብሔር የሚባለው ገናና ስም ያለው ህዝብ ነን። ኢየሱስ የሚባለው አሸናፊ ስም ያለን ህዝብ ነን። መንፈስ ቅዱስ የሚባለው ብርቱ መንፈስ ያለን ህዝብ ነን። አንደበታችን እግዚአብሔር እንደባረከው ሰው ሊናገር ይገባዋል። እግዚአብሔር ልጆች ታላቅ ትልቅ ነገር ተናገሩ፣ እንዳትፈሩ። ሶስቱ ልጆች አናንያ፣ አዛሪያ፣ ሚሳኤል በእሳት ፊት ቆመው ያድንናል ያሉት ህዝብ እየሰማቸው፣ ባቢሎን እየሰማቻቸው እግዚአብሔር የእኛ አምላክ ያድናል፣ የእስራኤል አምላክ ከሞት ከእሳት ያድናል ያሉት አንደበታቸው አልሳት በአድነስ አፍሮ ግን አያሳፍርማ። እግዚአብሔር ትልቅ ነገር በትልቅ ህዝብ ፊት ተናገሩ። በትልቁ ገናና ንጉሥ ፊት በጊዜው ንጉሡ እንደ ዘመኑ ትራምፕ አይነት ስልጣን የነበረው በእሱ ፊት እግዚአብሔር ታላቅ ነው አሉ። እንደ ተናገሩትም እሳት ሳይነካቸው ከሳት ወጡ። መላኩን ልጓዳ ናቸው። እግዚአብሔር ታላቅ ነገር ተናግረዋልና አበረታታቸው። የእግዚአብሔር ትርግና ቀኝ ተዘርገታ ታየች። ዳኑ። ከእሳት ከነበልባል እግዚአብሔር ልጆች ያድናል፣ ይችላል፣ ይረዳል በሉ። ዛሬ ሚዲያውን እንደምታዩት ነው። ወጣቶችን እንደምታዩቸው ነው። ያሳዝናሉ። ብዙዎቹ ራስን ስለማጥፋት ያስባሉ። ብዙዎቹ ተስፋ ይቆርጣሉ። ትንሽ ትግል ይገጥሙና ትግሉ ሲበረታባቸው ህይወት ከባድ ይመስላቸዋል። በቃላችን ደግፋቸው። ወላጆች፣ ልጆቻችን ዩኒቨርሲቲ ተመርቀው ከመጡ ቤታችሁ በርቱ በሏቸው፣ አይዟችሁ በሏቸው እግዚአብሔር አለ በሏቸው፣ ይረዳቸዋል በሏቸው። በየቀኑ እግዚአብሔር ይረዳል በሏቸው። አትጠራጠሩ በእግዚአብሔር ለ እንጃ ከረዳ ጸልያት በሉ። ይረዳሃል በሉ፣ ያግዘሃል በሉ። በስሙ ተቋደዱ፣ በእግዚአብሔር ስም ተመኩ። የሚመካ ቢኖር በእግዚአብሔር ይመካ። ታላቅ ነገር የምትናገር አንደበት ቤታችሁ ውስጥ ኖር፣ ሞት እንዳታወሉ እውነት እንዳታው ምን ሀገራችን እንደዚህ ሆኖ ኑሮ እንደዚህ ሆኖ ዘመን እንደዚህ ከፍቶ አቆሙ። እግዚአብሔር ሰዎች ታላቅ ነገር ተናገሩ። የምትመኙትን እምነትና ተስፋ ተናገሩ። ለሀገራችሁ የምታስቡትን በጎ ነገር ተናገሩ። ይበቃናል ክፉ መናገር፣ ይበቃናል ምሬት መናገር። የሰው ልጅ ደህና የሚለው ቃሉ ሕይወቱን የሚለውጠው በመከራዎች ሲናገረው፣ በችግር ሲናገር በሀዘን ውስጥ ሲናገሩ በሰላም ጊዜማ ደህና ቢል ምን ምን ለውጥ አለው? በጉለት ውስጥ ሲናገረው ትልቅ አንደበት ይኖረን። ታላቅ ነገር ምት የእግዚአብሔርን ችሎታ የምትናገር የኃይሉን ችሎት የምትናገር እንደ ወዳዊት ምን እንደሚል ታውቃላችሁ? ኃይል ብዙ ሲሆን ጠላቶቹ አሾብ ጠላቶች ውሸት ይናገሩብሃል፣ ይሆንላችሁ ክፉ የሚናገር ህዝብ የእግዚአብሔር ጠላት ነው። ጦርነትን ብቻ የሚናገር ህዝብ ድቀትን ብቻ የሚናገር ህዝብ የእግዚአብሔር ጠላት ነው። እግዚአብሔር እስካለ ድረስ መፍትሄና መንገድ አለ፣ እሱን መናገር ይሻላል። ብዙ በእምነት የሚከፈቱ በሮች እጃችን ላይ ያሉ፣ እሱን መክፈት ይሻላል። የሚተባበረውና የሚያምኑ ሰው እንጂ እግዚአብሔር የሚፈልገው የምንቸገረው የእኛን ችግር ለማስተካከል ምን ያንሳል ምን ያንሰዋል? ግን የሚያምንበት ሰው ይፈልጋል አምሞም ይናገር። ዳዊት እንዳለው አመንኩ ስለዚህም ተናገርኩ እንዳለ ትልቅ ነገር ተናገሩ። በልጆቻችሁ ፊት፣ በራሳችሁ ፊት። የእስራኤል ልጆች፣ የአብርሃም ልጆች፣ ይስሐቅ፣ ያዕቆብ ልጆች በአንድ በታቸው የተናገሯቸውን በጎ በጎ ነገሮች ነው የኖሩት። ዮሴፍ ከእንቅልፉ ሲነሳ ነዶ ሰገደልኝ ነው ያለው። ሰገደለት ነዶ። ጨለማ አላወራም። እንደ ዮሴፍ የተፈተነ የለም።

ማሳሰቢያ ትርሱ። ቀሲስ አሸናፊ ቀ ማርያም ነኝ። ሰላም።